አሁን እናንተም ጓደኛ ናችሁ፣ እውነት እናንተም ጓደኛ ናችሁ። ውጭ እንውጣና ወጭ እናውጣ እኮ ይለያያል። እኔ አሁን እኔ ላቀች ነኝ፣ እኔ ላቀች ነኝ። እንደ እውነቴን ነው የምላችሁ። ስንት ኃላፊነት ያለብኝ ሰውዬ እኔ ለአንድ ጀበና ቡና ያን ሁሉ ብር እንከፍላለን። እንደው ተለየስ ቡና ተሙ ይችላል፣ አላረገውም። ለምን ሶሱ ዲፍታ ያረገኝ ቢቀርስ ደሙ ቡና ቁርሱ ስኳር የለውም። መሳጅ ይወንደው እንትኑ በቆሎ ቆሎ ስኳር የለውም። ምን አርም ለምን ያረጉበት እሱ ላይ ስኳር አርጊልኝ እያጠቀስኩ እንዲበላ። ምን አይነት በየ አይነት ነው ጀበናዋ? ስለምንድን ነው እግድ ያን ያለ በያንቺ ደግሞ ያትንቀጥቀጭ እጣን አርጊበት። እንም እንዲ እንዲህ አይነት ነገር እኔ ከዚህ በኋላ ውጭ እንውጣና ወጭ እናውጣን እየለያችሁ ነገሩ። የቤት ቡና ምን ሆኖባቸው የካፌ ቡና ታልሆነ የምትሉ ከዚህ በኋላ ተጉሮ ቡምን ላይ ያለው አላት። ፋራ ሲሰልጥን ነጠላይ ላይ ኪስ ካልሰፈው ይላል። ስማ እዛ ግብርና ሚኒስቴር ወስጄ ነው በጥሬ ዕቃነት ምሸጥ ወይ ዛ ከተማ አስተዳደር ወስጄ ነው ዲፖርት የማስደረገው። ወደ ጫካ ባስጠጋን የከተማ ህይወት ይህንን ይመስላል ኑ እዩ ብለን በተሸጋሸግንላችሁ ጭራሽ የአዲስ አበባ ልጅ አልተማረም ምናምን በለ ልሰክስ ስትል ስትል እኛ ቁርቁ ሁሉ ነገር ያስተማርናችሁ ያሰለጠናችሁ ቁጭ ብለህ ማራት እኛ ነን ያስተማርን። አስፋልት መሻገር፣ እግረኛ ላይ መሄድ እኛ ነን ያስተማርን። እንደ ቆሰለ ፈረስ መሐል አስፋልት ይዘህ እየሄድክ መኪና ሊበላ ሲል እጄን ጎትተን ይዘንህ ነው እግረኛ ላይ አስቀምጠንህ፣ መስመር ተሰምሮልህ ቀጥ ብለህ ይዘህ ይህን ተብለህ እዚህ ደረጃ የደረስከው። ቢቀር ቢቀር ቢረሳ ቢረሳ እንደ አንተ ከአገሬ ስትመጣ እኮ ከነቀራቀምቦህ በሊፍት ወደ ላይ ወደ ታች ወስጄ እኮ ገንዘብ ተቀብያለሁ የትራንስፖርት ብዬ። ይሄ ግራጫነትህ እንዴት ይረሳል? ቢረሳ ቢረሳ እንደው መረረህም ጣፈጠህም የአዲስ አበባ ልጅ መሆን በራሱ ለብቻው የመጀመሪያ ዲግሪ ነው። እንደው ከተማዋ ላይ ምንም አይነት ትምህርት እንደው ባይኖር እንኳን ማለት ነው። ባጭሩ ምን ለማለት ነው? እንደው ምስጋናው ቢቀርብ በቅጡ እንከባበር፣ እናንተ ግዑዞች ለማለት ነው። በክፉ እንዳትወስዱብኝ ደግሞ አንድ ሰው አበሳጭተኝ ነው። ረፍ ረፍ። አመሰግናለሁ። ዝናብ ሲመታኝ የሆነ ብርድ ምናምን፣ ፀሐይ ሲሆን ከአንድ ታክሲ ወደ አንድ ታክሲ ምናምን ያልፋል። በደንብ እንደሚያልፍ በደንብ ነበር የማውቀው። እውነትሽን እኮ ነው ከምር፣ እዚህ አገር ላይ እንደ እኔና አንዳንቺ ተጨቁን አደጋለ እንዴ። በተለይ የእኔን አስተዳደግማ ብነግርሽ ኩርቱ ፌስታል ሙሉ ማምኳ አይበቃሽም ለእንባሽ መጥረጊያ። አቤት የኔ አስተዳደግማ ይለያል። ከምር እስቲ፣ ወንድ ነኝ አምሽቼ ልግባ። እስቲ ወንድ ነኝ ምግብ ቀርቦ አልበላም ልበል። ሶስት ፍሬ ቋንጣ ተነሳለች፣ እጄን ወደኋላ የፊት የፊጥኛ ስራ በዝርዝር ጥሬ ስጋ ነበር በቃ። ጀርባዬ እስኪ ቀላ ያዝ በሞቴ እንካቀማ ስምባለው በቃ እንዲህ ነበር ያደግኩት ባይገርምሽ ትቀልዳለች እንዴቺ በዝናብ መደብደ በታክሲም ሄድ ችግር ሆኖ ነው እንዴ ታክሲ ሀመር የሆነበት ጊዜ ላይ እኮ ነው ያለ ነው እሙዬ እውነት እውነት አንቺ ላይፍ አላየሽም አንቺ ምንም ስቃይ አላየሽም ሰማይዋን ላይፍ ሴቨር ብትሞክሪ ምልቲ ነው ሸገር ባስን የእኔ ቅመምን ብትሞክሪ ምልቲ ነው ከስንት አዴ እድል ሲቀናሽኮ ነው በቃ በሰላም የምትሄጂው አንዳንድዴ በግራ ጎንሽ ከተነሳሽ ሶስት አይነት ሽታ። አረ፣ የምን ሶስት አይነት ባይነት? ባይነቱ ካልሲ ነሽ፣ ጫማ ነሽ፣ ብብት ነሽ። ከግራ ከቀኝ ያጣደፉሻል። አቤት በተለይ ክረምት ባሱ ውስጥ ያለው ፍቅር! በዚህ ሶስት ታቅፊያለሽ። በዚህ ሶስት ታቅፊያለሽ። የምን ጃኩዚ የምን ስቲም? ቅቅሉ ነሽ ነው የምትደርሺው፣ በቃ አቤት ሙቀት በዛ ብርድ ወይ ሸገር ውስጥ ያለው መተሳሰብማ ይለያል። እና ምልላችሁ ነው፣ ሶስት አራት ፍሬ ፊልም ከሰራችሁ በኋላ እዚህ የፒፕሉ መሀል አናት እርግብግቢቱ ላይ የምትወጡትን ነገር እረፉ። በቃ እኔ ደስ አይልም። ከምን ሳቅስ አትቀይሩ፣ በቃ ያስለመዳችሁን ሰክሱን። ሁሉም አርቲስት፣ ሁሉም ባለሀብት የሚሰክሳት ሳቅስ አለች አይደል? እስኪ የሆነች አመት ድረስ በእግር ነበር የምሄደው ምግብ የሚባል በቀን አንዴ ነበር የምቀምሰው ናት። እሷን እሷን ኖርማላይዝ አድርገን። ሰላም አለይኩም። አንተ ውዱ ባሌ የፈታው እንዴት ነህ? አንተ ግን ብጣሻም፣ አንተ ቀፋታም፣ አንተ ክርፍፍ ያንተ ናፈጣው ወዲህ የሰራው ብር ሄው ሄው፣ እስቲ ሄው እህ አንተን በመፍታት የሞ ጎዴሎ ነበርኩ ሙሉ ሆንኩ፣ አንተ ጎዴሎ።